አሁን ላይ በሀይሚ በጣም የተናደዳችሁ እና ሀይሚ ያደረገችው ነገር ልክ እንዳልሆነ በጣም የተናደዳችሁ ሰዎች አላችሁ። ይሄ ቪዲዮ ለእናንተ ነው። ሰላም ሰላም፣ ውድ የተከበራችሁ ቻናኔ ተከታታይች ሰላማችሁ ሳለኝ በያላችሁበት ላይክ ሼር አርጉ ውዶቼ። በቅድሚያ ማለት ነው ማንኛውም ሴት ከአንድ ፍቅረኛዋ የማጠብቀው ነገርና ቢደረግባትና ቢሆንባት ምን አይነት ምላሽ መስጠት እንዳለባት እና ምን ማድረግ እንዳለባት ምን አይነትስ ውሳኔ መወሰን እንዳለባት የሚለውን መልእክት ነው ሀይሚ በፕራንክ መልኩ እያስተላለፈች ያለችው እንጂ በብሩኬ ተናዳበት ወይንም ብሩኬን ጠልተው ወይንም ብሩኬን እስከ መጨረሻው ልትለየው ፈልገ አይደለም ፕራንክ እንደሆነ ደግሞ ሳታቀርታ አይደለም ታውቃለች ፕራንክ ነው የተደረገችው እሷም እንደፈለገች ስድስት ጊዜና ሰባት ጊዜ ፕራንክ ስታረገው ነበር የከረመችው ብሩኬን ማለት ነው ሀቁን እናውራ ከተባለ፣ ነገር ግን የሀይሚን ፕራንክ ከባድ ነው። ብሩኬን ፕራንክ ሲሰራ ከባድ ነው። አሁን እዚ ጋር የተለየው የብሩኬ አልጋ ላይ መሆኑና በጣም በምትጠላት ሴት እዩና ከዚ በፊት ደግሞ በጣም በተፈታተነቻት ሴት መሆኑ ነው የሚያናድደው ማለት ነው። ውዶች ዛሬ ምናልባት ትዳር ያለያዝን ሰዎች ልንኖር እንችላለን። ነገ ፍቅረኛችን አብረን ነገን እንኖራለን ብሎ ተስፋ እየሰጠን ያለ ወንድ ከሌላ ሴት ጋራ ክላስ ውስጥ ቁጭ ብሎ እንደዛ አይነት ፕራንክ ቢሰራን ምን አይነት ስሜት ነው የሚሰማን? ምን ያክልስ ነው የምንናደደው? ያንን ነው እያስተላለፈች አለችው። ሀይሚዬ አሁን በልጅቷ በጣም ነው የተናደደችበት በስሬሱ ማለት ነው። ምክንያቱም ከዚህ በፊት ፕራንክ አድርጋታለች። አሁን ደግሞ በድጋሚ ሲጀመር ማለት ነው። ልጅቷ በጣም ሀይሚን አትወዳትም። እግዚአብሔርን ነው የምላችሁ። ለምን ሀይሚን ብትወዳት ሀይሚን በድጋሚ እንደ ጓደኝነት ልትቀርባት ብታስብ ኖሮ ብሩኬ እንኳን ይህንን ፕራንክ እናደርግ ሲላት፣ ኖ እኔ ኮ ከዚ በፊት እሷን አስቀይሜያታለሁ ትል ነበረ። ነገር ግን ሀይሚን ለማሸማቀቅ እና ሀይሚን ለመበቀል እስከ ወዲያኛው ድረስ ደግሞ አንገቷን ለማስደፋት ነበረ። ነገር ግን ሀይሚ ደግሞ ቀላል ሰው አደለችም፣ ከባድ ሰው ነች። አንገቷን የምትደፋና እጅ የምትሰጥ አደለችም። ለብሩኬ ደግሞ እኔ የበፊቷ ሀይሚ አደለሁኝም ያለችበት ፓርት ምንድን ነው። የሆነ ስህተት ሰርታ ደጋግማ ይቅርታ ትጠይቃለች፣ ምናምን ነገር ትሽቆጠቆጣለች። ንጹህ ልብ እና ንጹህ ልብ ነው ፍቅር ነው የምታሳየው ገባችሁ? ለሰራ ለስ እሱ ራሱ የሆነ ስህተት ሲኖረው ኦኬ፣ ምናምን ብላ የምትቀበል ነች። ነገር ግን ይሄ ያደረግከው ነገር ከባድ ስለሆነ በእኔ ዘንድ ከባድ ሆኖ ስላገኘሁትኝ አሁን በቀላሉ ይቅርታሃን የምቀበል አይደለሁኝም። አሳይሃለሁ ትክክለኛውን የኔን ጥንካሬንና ወይንም የኔን ለውጥ ከበፊቱ ያለውን አሳይቼ ከዛም በኋላ ነው ይቅርታን የምቀበለው ነገር ነው እያለቻለሁ ሀይሚዬ፣ እያደረገቻለሁ በእርግጥ ይህን ያክል መቀጣጫ ማድረጉ ልክ ሆኖ ሳለ ግን የውሩኬንና የ ሀይሚ ፍቅር ግንኙነት ይሄ ነገር አያላለውም ወይ? ወንድ ልጅ ነው፣ ወንድ ልጅ ደግሞ የሆነ ታይም ላይ ተስፋ መቁረጡ የማይቀር ነው። እና ሀይሚዬ እያስተዋልሽ እያስተዋልሽና እያሰብሽ አድርጊ። ምክንያቱም ውዴ ለዚህ ነገር እስከ ዛሬ አንቺና ብሩኬ አንድ ዓመት ሙሉ ብዙ ነገሮች ደርሰውባችኋል። ብዙ ሰው እንኳን አንቺንና ብሩኬን ለማለየት ተቀጥሮ ነበር። እናንተ እንደነገራችሁን ከሆነ ብዙ ነገሮችን አሳልፋችሁ እዚህ ደርሳችኋል። እናም ብዙ ዋጋ የከፈልሽበት ነገር ነው። ብዙ ዋጋ ለከፈልሽበት ነገር ደግሞ ለዚች ለአንድ ተራ ጠንፌ ብለሽ ህይወትሽን ማመሰቃቀል የለብሽም። በእርግጥ እንደዚህ ተቆጥተሽ ለቡሩኬ ተቆጥተሽ ማሳየትሽ እና ኖ ማለትሽን እደግፈዋለሁኝ። ያ ጠንካራ ያልሆነን ሴቶች ልንኖር እንችላለን፣ ያ ነገር ያጠነክረናል። እኛ ይሄ ነገር በእኔ ላይ ቢፈጠር እንዴት ነው ይሁን ችግር የለውም ብዬ ነው የምቃበለው ወይስ ኖ ማለት አለብኝ? ያንን ነገር እንዳይደግመው እያደረግሽ ነው። እንደዚህ አይነት ነገር ብሩኬ እንዳይደግም በድጋሚ እንዳያደርግ እያደረግሽ ነው ያልሺው እንደተረዳ ነው ማለት ነው። ነገር ግን ይሄ ግን አንቺስ ፕራንክ አርገሽኝ የለሞ የአንችስ ስህተት አልፌልሽ እኮ ነው ምናምን ነገር ተይ እንጂ ምናምን ብሎሻል በሰዓቱ ብሩኬ ማለት ነው። እና አዎ አልፎልሻል እናቃለን። ከስድስት ሰባት ጊዜ ፕራንክ አርገሸዋል። አይ ኖ። ነገር ግን የብሩኬ ደግሞ ከአቅምሽ በላይ ስለሆነ ኖ ይሄንን ዝም ብየውም አልፈው ነገር አይደለም። ክብር የሚነካ ነገር ነው በሚለው ይዘሹ ነው አንቺ አይኑ እንረዳለን። ነገር ግን ጠንፌን እስከ መጨረሻው ድረስ ከአንቺና ከብሩኬ ህይወት ማስወጣት አለብሽ። ካላስወጣሽ ነገ ይች ልጅ ይቅርታ አድርገሽላት በድጋሚ የማትበቀልበት በድጋሚ ክላስ ይዛ ከቤት አሁን ቤቱ ጠርቷት ነው አደለ? የፕራንክ የተሰራው ነገ ሆቴል ውስጥ ሆነው አብረው ፕራንክ ቢያደርጉሽስ? ነገ በድጋሚ ልብሽን ቢሰብሩትስ? ምን ያክል እርግጠኛ ነሽ ከቡሩኬ ጋር መታረቅ እኔ ከአንተ ጋር መታረቅ ያለብኝ ይች ልጅ የምትርቃት ከሆነ ነው። በቃ አለቀ። እሷን ምረጥ፣ ወይንም እኔን ምረጥ። አንድና የመጨረሻ ሀሳብ ለብሩኬ መስጠት ያለብሽ ይች ልጅ እራቃት። ነገ ደግሞ ተመልሳ ልብ የን ብሰብረው፣ እኔ ምን ያክል እርግጠኛ ነኝ በሷ ማለት አለብሽ። የመጨረሻው ማስጠንቀቂያ ማለት ነው። ምክንያቱም ይቺ ልጅ ጥሩ ስነስርዓት ቢኖራት ኦኬ፣ እዛ ትክታክ መንደር ይሄ ከእጇን ጭንቅላቷ ላይ ጭና ቂጧን ውዝ ውዝ ጭፈራ ምናምን ነገር እንደዚህ አይነት ፕራንክ እንደዚህ አይነት ቪዲዮ ብሰራ ሀይሚ ምን ያክል እንደምሰድቧትና እምብርቷን የሚያሳይ እንኳን ልብስ ስትለብስ፣ ሀይሚ አንቺ ባለግሽ እምብርትሽን እያሳይሽ ስንት ነገር ብላችኋታል። ስንት ነገር እንትን ቲሸርት የማይለበስበትን ልብስ ሞዴሉ ከዚ ሆዷን የሚያሳይ ሆኖ ሞዴል ራሱ ከውስጥ ቲሸርት እንድትለብስ አድርጋችኋታል፣ ሀይሚን ማለት ነው። እና ከዚች ልጅ ጋራ እንዴት ነው እኮ ላድርጋችሁ የምታወዳድሯት? ሀይሚ ስነስርዓት አለሽ፣ እኛ የምናቅሽ በእንደዚህ አይነት መንገድ ነው። እንዴት እምብርትሽን ታሳያለች ምናምን ብላችሁ ስንት ጊዜ ነው የሰደባችኋት? ይቺ ልጅ እንደማትመጠናት ካወቃችሁ ጓደኝነታቸውን ይቀጥሉ፣ ይታረቁ አትበሉ። ኖ ኖ፣ ታበላሻታለች። እንዲሁም ጓደኛ ከሆኑ ሀይሚን ታበላሻታለች። እመኑኝ፣ ሀይሚ እንደሷ ጋጠወጥ ሆና ነው የምትመጣው። እርግጠኛ ነኝ። ምንድን ነው ከህያ የዋለች ተጊደር የዋለች ፈስ ተምራ መጣች ነው የሚባለው። ውዶች፣ የተረቱን ራሳችሁ ገጣጥሙት። ለማንኛውም ማለት ነው እና በጣም በጣም መጣራት ያለበት ነገር ነው። ሁሉም ነገር ይጣራ እና ከዛም በኋላ ሰላም አውርዱ። በስተመጨረሻ አቶ ፍጽ ያለ መነኛው አለ፣ እንዲሁም ሀብት አለ። ተሰብስበው ብሩኬንና ሀይሚን ያስታርቁልናል። እሙሽ የማሉ ካስፈለጉ ያስታርቁልናል። ደግሞ በእነሱ ውስጥ ምንም ጠብ የለም፣ ምንም ነገር የለም። ሀይሚ ይልህኛናት ልይዟት ነው ነገሮቹን ለማስተካከል እና ብሩኬን ለመቆጣት ያክል ነው። ይሄ ነገር እንዳይደገም ዛሬ ስቄ ባልፈው ነገ ደግሞ ደገምስ ነገ ደግሞ ልቤ ቢሰበርስ በድጋሚ ብላ ሴት ልጅ ናት እንደ ሴትነቷ ቆፍጠን ጠንጠንጠን አለችበት እንጂ ምንም የተፈጠረ ነገር የለም ይኸው ነው እንግዲህ ውዶቼ ይህንን ቪዲዮ ለሀይሚዬ ሜንሽን አደርጋለሁኝ ሀይሚዬኒ እናት ነገሩን አዎ አጣሪው አይከፋም ነገሩን ማጣራት ነገር ግን ደግሞ ከቡሩኬ ጋራ በጣም በጣም ክፍተት እንዳይፈጠር አደራ ጥንቃቄ እያደረግሽ ለምታደርጋቸው ነገር ጥንቃቄ እያደረግሽ ጥንቃቄ ያልጎደለ ነገር አድርገሽ ነገ ደግሞ የሆነ ትጸጸችበታለሽ ይሄ ህይወት ዋጋ ከፍለሽበታል ብዙ ነገር ተብለሽበታል ብዙ ብዙ ነገር ተብላችሁበታል ሁለታችሁም ዋጋ የከፈላችሁበት ነገር ነው ሁለት መቶ ሺህ እስከምገቢ ድረስ ሲጅበት እያልኩሽ ነው